በካምብሪጅ የህዝብ ጤና መምሪያ ስር ወደሚሰራው ወደ ካምብሪጅ ጤናማ ፈገግታ ፕሮግራም እንኳን በደህና በደህና መጡ። ተልዕኮአችን የአፍ ጤንነትን ማሻሻል እና በካምብሪጅ ማህበረሰብ ውስጥ ለነፍሰጡር ሴቶች የጥርስ ህክምና ተደራሽነትን ማሳደግ ነው። ሰላም ሻርን ወደ ጥርስ ህክምና ቢሮ እንኳን በደህና ተመልሰሽ መጣሽ። ልጅሽንም ስላየኋት በጣም ደስ ብሎኛል። ሁኔታዎች ሁሉ እንዴት ናቸው? ሰላም ማርሊና፣ በጣም ደህና ነኝ፣ አመሰግናለሁ ከመጀመሪያው ጀምሬ ለህፃኗ ልጄ የአፍ ጤንነቷን በጣም ጥሩ እንክብካቤ እያደረግ መሆኔን ማረጋገጥ እፈልጋለሁ። ዛሬ በመምጣትሽ ድንቅ ስራን ሰርተሻል። ቀደም ብሎ መጀመር ዋናው ቁልፍ ነው። ትንሿ ልጅሽ እያደገች ስትሄድ ድድና ጥርሷን እንዴት ጤናማ አድርጎ ማቆየት እንደሚቻል እንነጋገር። በጣም ጥሩ። የመጀመሪያ ጥርሷ ከታየ ወይም ከበቀለ በኋላስ? አዎ፣ የመጀመሪያ ጥርስ ፈንቅሎ ሲበቅል! በጣት ወደ መቦረሽ ተሸጋገሪ። ምን ማድረግ እንዳለብሽ ትንሽ ምክር ይኸውና። እጅሽን ታጠቢ። ለምቾቷና ለመታየት እንዲያመችሽ ልጅሽን ከጭንሽን ላይ አስቀምጫት፣ ጭንቅላቷን በደረትሽ ላይ ያርፋል። ለስላሳ የሲሊኮን የጣት ብሩሽ በጠቋሚ ጣትሽ ላይ በጥንቃቄ አስቀምጮ ቀስ ብለሽ ከታችኛውን ከንፈሯን ወደ ታች በመሳብ የልጅሽን አፈቃ ስታክፈች የጣት ብሮሹን በጥርሷ ላይ እና በድድ መስመር ላይ በማሳረፍ ለስላሳ እና ክብ እንቅስቃሴዎችን በማድረግ ቦርሽላት። የልጅሽን ጥርሶች በቀን ሁለት ጊዜ ቦርሽላት፣ እሱም አንድ ጊዜ ጠዋት እና አንድ ጊዜ ከመተኛቷ በፊት ቢሆን ይመረጣል። በጣም ጠቃሚ ምክር ነው። አንድ ዓመት ሲሞላት ለጥርስ ሕክምናዋ ምን ማድረግ አለብኝ? እድሜዋ አንድ ዓመት አካባቢ ሲሆን የሩዝ ፍሬ መጠን ባለው የፍሎራይድ የጥርስ ሳሙና ብሩሽ ላይ በመጠቀም ለስላሳ የህፃን የጥርስ ብሩሽን መጠቀምን መጀመር ትችያለሽ። እንዴት ለሚለው መርሱን ነሆ እጅሽን ታጠቢ። ከጭንሽ ላይ አስቀምጫት፣ ጭንቅላቷን በደረትሽ ላይ ያርፋል። በጥርስ ብሩሽ ላይ የሩዝ መጠን ያለው የፍሎራይድ የጥርስ ሳሙና አድርጊበት። የልጅሽን አገጭ በመንካት አፏን እንድትከፍት ቀስ ብለሽ አበረታቷት። ጥርሶችን እና የድድ ንጣፎችን አካባቢ ለማጽዳት ለስላሳና ክብ እንቅስቃሴዎችን በማድረግ ወርሽላት። ሁሉንም የጥርስ ወለሎች ለማዳረስ ትኩረት አድርጊ። የህፃኗን ጥርሶች በምትወርሽበት ጊዜ በልጅቷ መነጫነጭ ወይም መፈራገጥ ምክንያት አስቸጋሪ ከሆነብሽ እግሮችሽን በቀጥታ ከፊት ለፊት በቀላሉ መዘርጋት የምትችበት መሬት ወይም አልጋ ላይ ተቀመጪ። ልጅሽ ወደ ላይ እንድትመለከት አድርገሽ ያዣት። ጭንቅላቷን በቅርብ ወይም በትንሹ በጉልበቶችሽ መካከል እንዲሆኑ አድርገሽ ያዣት። እግሮችሽን ቀስ ብለሽ በማቀራረብ አንድ ላይ አያያዣቸው። ይህም የልጅቷ እጆች ከጭንሽ ወይም ከጉልበትሽ በታች በትንሹ እንዳይንቀሳቀሱ ያስችልሻል። በጣም ጠቃሚ ምክር ነው። ሌላ ማወቅ የሚያስፈልገኝ ነገር አለ? አዎ፣ ከቦረሽ በኋላ በደንብ በውሃ ማጠብሽን አስታውሺ። በሚነካኩ ጥርሶች መካከል ያለውን ለማጽዳት ፍሎስ ወይም ክር ተጠቀሚ። የልጅሽን የጥርስ ብሩሽ በየሶስት ወሩ ወይም ልጅሽ ከህመም ከዳነች በኋላ ቀይሪው። የልጅን የጥርስ ጤንነት ለማስመርመር ልጅሽ አንድ ዓመት አካባቢ ሲሆናት የመጀመሪያውን የጥርስ ሐኪም ጉብኝት ለማድረግ አቅጂ። እሺ፣ ተገቢ ነው። ለመጀመሪያ ምርመራዋ በቅርቡ ላመጣ እቅድ አለኝ። በጣም ጥሩ አስበሻል። የጥርስ መበስበስ እና ሌሎች ጉዳቶች ለመከላከል በቤት ውስጥ የሚደረግ የማያቋረጥ እንክብካቤ እና የጥርስ ሐኪምን በመደበኛነት መጎብኘት አስፈላጊዎች ናቸው። ለልጅ አንድ ጠርሙስ ጭማቂ መስጠት ይፈቀዳል? የልጅሽን ጡጦ ወይም የመጠጫ ኩባያዋን በጭማቂ ወይም በጣፋጭ መጠጦች ከመሙላት መቆጠብ ተመራጭ ነው። የካምብሪጅ የፍሎራይድ የቧንቧ ውሃ ወይም ወተት የመቦርቦርን አደጋ ለመቀነስ ተመራጭ ነው። በተጨማሪም በንጽህና አጠባበቅ ተግባሮች ላይ ጥንቃቄ አድርጊ። ከልጅሽ ጋር ኩባያዎችን ወይም እቃዎችን አትጋሪ፣ ምክንያቱም ለጥርስ መቦርቦር ምክንያት ሊሆኑ የሚችሉ ባክቴሪያዎችን ሊያስተላልፉ ይችላሉና። እንዲሁም ማስወገድ ያለብሽን ነገሮች ልብ በይ። ለምሳሌ በምሽት ወቅት በጡጦ መመገብን አስወግጅ፣ ምክንያቱም እነዚህ ልማዶች ጥርሶች ለረጅም ጊዜያት ለስኳር ተጋላጭ እንዲሆኑ በማድረግ ለጥርስ መበስበስ አስተዋጽኦ ያደርጋሉ። አመሰግናለሁ ማርሊና። ጥርሶቿን ስለመከባከብ አሁን የበለጠ በራስ መተማመን ይሰማኛል። እጅግ በጣም ጥሩ እየሰራሽ ነው ሻረን። ተጨማሪ ጥያቄዎች ወይም ስጋቶች ካለሽ በማንኛውም ጊዜ በጥርስ ሕክምና ቢሮ እኛን ለማግኘት ነጻነት እንዳለሽ ይሰማሽ። ለበለጠ መረጃ ወይም እያደገ ያለው የካምብሪጅ ጤናማ ፈገግታ ማህበረሰብ አካል ለመሆን ጠቃሚ የመማሪያ ነገሮችን፣ ሀብቶችን እና የሪፈራል መረጃዎችን የሚታግኝበትን ድረገጻችንን እንዲት ጎበኝ እንጋብዝሻለን። አንቺን ለመደገፍ እንሆን አለንሽ። ስለዚህ በቀጥታ በዚህ አገናኝ የአውቲስ መባ ኦረድ በኩል ከኛ ለመድረስ ነጻነት ይሰማሽ። ተባብረን ዘላቂ ለውጥ እፍጠር። አንድ ፈገግታ በአንድ ጊዜ እናስችልክ።